ያላችሁ ደህና ናችሁ። ዛሬ ከወልዩ ጋራ ቆንጆ ቦታ መተናት ወልየት ነው ወጣት ዛሬ እንግዲህ ውብት ቡታጅራ ላይ ሴራና አዳራሽ ይባላል። አሴ ሴራኛ እንደምታዩት ቆንጆ ጊዜ እያሳለፍን እንገኛለን። ወ ተቀመርላ ሀገራችን ላይ ደስ የሚለው ነገር እኛ የጉራጌዎች መገለጫያ በጣም ብዙ ነገሮች አሉ። አይደለም ያ እኛ ለምሳሌ በቃ ትልቅ አዳራሽ አለን፣ ባህላዊ አዳራሾች አሉን፣ ባህላዊ ሳር ቤት አለን። የሆነ ነገር ቢፈጠር የሆነ የጉራጌ ነገር ይዘጋጅ ቢባል እንኳን ምንም በቃ ቆንጆ ነገር አለን እና በቃ ቶሎ ሬዲ የሆነን ነገር የተመቻቸልን ነገር አለ። በዚህ በዚህ ደስ አይልም። አረ በጣም እንግዲህ፣ አሁን እዚህ ግቢ ስንገባ ምንም ጥበቃ የለም፣ ክፍት ነው። የመጡ እንግዶችን አዝናንተን እና ጥያቄ የሌለበት ኮንፊደንስ ኖሯቸው ነው የሚመጡት። ወደ ቡታጅራና ወደ ጉራጌ ሀገር ስትመጡ እንደዚህ አይነት ነገር ነው የምታዩት። እና ተመልካቾቻችን ያው እንግዶቻችንም ያው ይታዘባሉ ያው ባህላችን የተኝ ቢ ብለን እንቀበላለን። እንግዳ ሲመጣ የተንቢ ነው። ያው ሁለት አይነት ነው። እዚህ አካባቢ ላይ ያለው የተንቢ ነው። የተንቢ አዎ፣ ላኛው ስትወጪ ደግሞ የተንቢ ይላል። እንግዲህ እዚህ ጋር ያው የሰላም አምባሳደር አለች። የሰላም ሰገነት ይላል። ምስክር ነው አይታችሁ እና ያላችሁ እንግዲህ ሶፊ እንዴት አየሽው? ሀገራችንና ወይም አካባቢው አየሩ በጣም አየሩ በጣም ደስ ይላል። በጣም ደስ ይላል። ደስ እና ቡታጅራ ያው የሰላም ሰገነት እንደሆነች በጣም ምስክር ነው። እና ተመልካቾቻችን በዚህ ስትመጡ ያለ ስጋት ፈገግ ብላችሁ መታችሁ እንዳው ተባሽራችሁ አልሄድም ብላችሁ ነው የምትሄዱት። እንግዲህ ደስ ባለ ሁኔታ ማለት ነው። እና ወደዚህ ያለው ነገር ግሪኑ ራሱ ግሪኑ በጣም ነው የሚያመው ነው። መዝናኛው ሳይድና ተፈው ቡና ብሎ እሱ የተከለለ ሆኖ መሀል መሀሉ ግን ግሪን ተሰርቷል። ነው ማለት ጋራ ከትልልቅ ሰዎች ጋራ ለሁሉ ሰዎች ጋራ ሲሆን ይችላል ተለያየ ነገር ማለት ነው

በነገራችን ላይ የሕዝብ ሽንት ቤት አለ፣ ለመንገደኛ የተሰራ። እማ እዚህ እንደዚህ እያደረገ ያለ ሰው ሰፋላል እዚህ አይነት ሽንት ቤቶች በየ ቦታው በየ ቦታ አይነት ሽንት ቤት አለ። ከዛ በኋላ አሁን ብዙ ጊዜ ብዙ ሰው ይህ የእግረኛ ከዛ ይሄ የውሃ ቦይ የተደፈነ ነው። ከዛ በኋላ በመሀል ይኸውላችሁ እዚህም ጋር ግሪን አለ። በመሀልም ይኸውላችሁ ግሪን አለ እና በጣም ደስ ይላል። ለምሳሌ በዚህ ለሚሄድ በዛ ለሚሄድ ግጭት አይከሰትም ምናምን እና በመንገድ በሶሊደር ልማት በህዝቧ ሰላም በሀገራችን ፍቅር ብራንድ እኔ በጣም ብዙ ሀገር ሄጃለሁ፣ በህይወቴ ኢትዮጵያ ውስጥ እኔ በቁጥር አላውቅም፣ በስራ አጋጣሚ በጣም ብዙ ሀገር ረግጫለሁኝ። እንደ ሀገሬ ግን ሰላም የሰፈነባት የምታምር ንጹሕ አየር ያላት ሀገር እኔ የትም አላየሁም። እውነቴን ነው። እኔ ሀገሬ ስለሆነ ምናምን ይሄ ለማድነቅ ምናምን አይደለም። ዋናው ሰላም ነው። የትኛው ናይቶ ይመሰክራል። እ ተመልካቾቻችን እንግዲህ ቡታጅራ አየሩ እንዴት እንደሚስማማ ዩት በጣም ነው የሚያምረው የምር ምር ማራኪ ማራኪ የማታ ድባብ ይሄ ይመስላል። ግን ወደዚህ ያምራል። እንዲህ ጽድት ያለ ነው ማለት እኔ ሁ ቡታጅራ ገኘናናል ማለት ነው ይላል እንግዲህ የልማት አምባሳደሮች ነን እና ያው ቀለበት መንገድ የኮሪደር ውበት እና ማራኪ የሆነ ነው። እንደምታዩት ያምራል፣ ጸዴ ነው። ተመልካቾቻችን ከተማችን ስትመጡ ስጋት የሌለበት ተዝናንታችሁ 24 ሰዓት መዞር ትችላላችሁ። አይደለም ወንድ ሴት እዚህ ከተማ ላይ የምር በጣም ያስደንቀው እሱ ነው። ዘና ፈታ ብላችሁ ዞራችሁ መምጣት ትችላላችሁ ላችሁ እንግዲህ ይሄ ሴራና አዳራሽ ይባላል። ይሄ እንደምታዩት ይሄው እዛ ጋር ተንቢ አለች፣ ሱፊ አለች ያው እዛ ናቸው እንግዲህ። ይሄው እዛ ያቺ ሱፊ ናት እንግዲህ። እዚች ጋር ተንቢ አዳራሽ ነው፣ የሚያምር ነው ነው ምላቸው